እርሳቸውን ነብስ ላ ሌ ሰለምን እናወድሳለን መድህ እናደርጋለን እናወድሳለን እናመሰግናለን፣ በማለት ለእርሳቸው የማይገባን መለኮታዊ ባህሪ ለእርሳቸው መጎናፀፍ እርሳቸውን መጣላት ይመስል እርሳቸውን እስቲጋሳ መለመን ይመስል እስቲጋሳ ነውን? ሙቤ ብቻ የሚቃወም ይመስላል። እኔ ድንገት በጣም ትልቅ ፎሎ ተከታዮች ስላሉኝና እኔ ብቻ ይመስላል። ወላሂ ወላሂ ያ ጀምዓ ከእኔ የበለጠ መናገር የሚችሉ ሰዎች ከእኔ የበለጠ ሀሳባቸውን ቪዲዮ ሰርተው የገለጹ ወንድሞች አሉ። ማሻላ አሊሁ ማሻላ። ግን ቪዲዮቸው ስላልታየ እኔ ራሱ ቪዲዮቸውን ሰርቼ ለማህበረሰቡ መልእክታቸው እንዲደርስ አደርጋለሁ። ወላይ ከእኔ የበለጠ ንግግር የሚችሉ ወንድሞችና አሉ። ማሻላ አሊሁ ያስተላለፉት መልእክት እኔ ራሱ እንድደነግጥ ነው ያደርጉኝ። ግን እስከሚመጣ ከመጣ መጣ ካልመጣ፣ እናሰማለን። በዛ ላይ ደግሞ እንሄድበታለን። ኦኬ፣ አልመጣም፣ አልመጣም። የሙአዝ ሰላሙ አለይኩም እስኪ ቆይ እሱማ እኔ አይታይም ማለት ሶስት ሺህ ሰዎች ያላችሁ ለማግኘት አልመጣም ማለት ሊያጀማ ሪማዝ ሌሎቻችሁ ከመጣ አስገቡት። ወላሂ ዛሬ ከመጣ አስገቡት። እኔና እሱ ነው የምንወያየው። ሙአዝ እኔና አንተ ብቻ ነን፣ ማንም ቁርአን እንቀራለን። ከዛ በኋላ እኔ ጥያቄ ጠይቀሃለሁ። እኔ አንድ ጥያቄ ጠይቀሃለሁ ያን ጥያቄ ከመለስክልኝና ሀቅ ላይ ከሆንክ የሚያስፈልገው ነገር እኛ እናግዝሃለን ያው እንግዲህ እኛ የምሰጠው ገንዘብ አንደኛ ነገር ተቀባይነት የለውም እያላችሁ ነው አላውቅም እኔ እንጃ እሱን እሱን በኋላ የምንነጋገርበት ይሆናል ግን ወዲ ዋር ሶስት ሺህ ሰው ቁጭ ብሎ እዚጋ እየጠበቀ ነው ሶስት ሺህ ሰው ቀላል አታድርገው እስካሁን ድረስ እዚህ ላይቭ ስትሪም ላይ እኔ ከገባው 14 ሺህ ሰው ገብቶ እየጠበቀ ነው መዋዝ መጣ አልመጣም እያለ ላይፉን ከላይ ው ያሳየኛል። 14 ሺህ ሰው ገብተዋል። አንተ ብትመጣ ደግሞ የበለጠ ውይይቱን ለመስማት ሞርሶ ይመጣል። ሀቁን ና በሉት። የተቀጣጠር ነው እኔ ቤት ነው። ና በሉት፣ ና በሉት። ወዲህ ዚህ ይኸው ቀጠሮ ቀጥሮኛል። አልቀጠለኝም ቀጠሮ ቀጠሮኛ እኔ እኮ እኔ እኮ ቀጠሮ አልያዝኩም ቀጠሮ የያዘው እሱ ነው ስሙ መጥቀስ ስለማልፈልግ ነው የዚህ ወንድማችንን ሙባረክ እኔ እንደውም ከቻላችሁ ይህን ሪከርድ አርጉ ስክሪን ሪከርድ አድርጉት የሚችል ከሆነ በስርአት ቁርአን ቢተጅዊድ ማለት ነው ቢተጅዊድ ቁጭ ብሎ እያየ አይደለ በህብዝ ተውት እያየ ቁርአን በነዛር እያየ እኔም ላይቭ ላስቀምጣችሁ። የምር ለቁርአን የሚጨነቅ ከሆነ ቁርአን ስቱዲዮ የምትከፍት ይመስል ምናም ብሎ የሆነ ስክሪን ሪከርድ አሳይቶኝ ነበር። ላይቡን እየተከታተልነው ነበረ። በማል ብሎ ካደረገኝ አካውንት ሳስቀምጥ ለቁርአን ሐቂቃ የምር እንደ ቦታ ካለህና እስቲ አንተ ስለ ቁርአን የምትጨነቅ ከሆነ ይህን ጥሬ ያቀርብላለሁ። በዚህ አጋጣሚ ፊትለፊት አንተን ቤት መምጣት እችላለሁ። እኔም ቤት መተን ቁጭ ብለን ስለ ጉዳዩን በዛው እናነሳለን፣ ስለ አላማው በዛው እናነሳለን። ምንድን ነው ያለው? አንተ ቤት መምጣት እችላለሁ ብሏል። ማታረገውን ነገር አትናገር፣ ማታረገውን ነገር አትናገር። ቃልህን አፍርሰሃል። አንተ ቤት መጥቼ መወያየት እንችላለን ብሏል ብለዋል። አላለም፣ መስክሩ። እዚህ ሶስት ሺህ ሶስት መቶ ሰዎች አላችሁ። ብሏል አላለም፣ ብሏል አላለም። ሦስት ሺህ ሶስት መቶ ሰዎች ብሎ አላለም፣ ብሎ አላደለም። አንተ ቤት መጥቼ መዋየት እንችላለን አለ። ትናንትና ትናንትና 24 ሰዓት ልክ ሲቀረው ቪዲዮ ሰርቼ ጥሪህን ተቀብያለሁ፣ መልእክትህ ደርሶኛል፣ ወንድም ሙአዝ ብዬ ቪዲዮ ሰርቼ ያለሁ ቪዲዮ ሦስት መቶ ሺህ ምናም ታይቶ አልፏል። ሦስት መቶ ሺህ ነው እንጃ አላቅም፣ አይ ዶንት ነው። ከሦስት መቶ ሺህ ሰው በላይ አይቶታል፣ ዱዊት አርግቶታል፣ መልእክቱ ደርሶታል። በእርግጠኝነት ኦኬ አይ አይመቸኝም፣ መልእክትህ ደርሶኛል፣ እኔ የምፈልገው ይሄ ይሄ ነው ማለት ነበረበት። መልስ ካልሰጠ መልስ ካልሰጠ ተስማምተዋል ማለት ነው አደለ እንዴ? እኔ እኮ ቪዲዮ ቀርታችሁ አድርሱለት ለሙቤ ሲል መልእክቱ ደረሰኝ። መልእክቱ ልክ እንደደረሰኝ ሙአዝ ሀቢብ መልእክቱ ደርሶኛል፣ መርሓባ ማክሰኞ ከምሽቱ ሶስት ሰዓት እኔ ቤት ናና አብረን እንቀራለን ብዬ መልእክት አስተላልፍ፣ ያለሁ ይሄ ነገር ማይስማማውና ማይፈልግ ቀኑ እንዲቀይርለት ቢፈልግ እሱም ቪዲዮ ሰርቶ መልእክት ማስላለፈት ነበረበት። ትናንትናም ላይፍ ገብቶ ብር ሲሰበስብ ነበር፣ ያን ነገር መናገር ነበረበት አይደል? አልተናገረም። ወዲሲ ወዲሲ እኔ እየጠበቅኩት ነው። ልክነኝ አይደለም? አንድ ሰው ቪዲዮ ደርሶታል፣ ከ300 ሺህ ምናም በላይ ነው ሰው ያየው። እንግዲህ 24 ሰዓት ባልሞላ ውስጥ አይ አይመቸኝም፣ ፕሮግራም አለኝ፣ እንደዚህ እናርግ፣ ቀኑን እንቀይረው፣ ይሄ ቀን ይሁንልኝ ማለት ነበረበት። ያን ነገር ደግሞ ካላለ ተስማምተዋል ማለት ነው። እኔ ባቀረብኩለት መሰረት እኔ ቤት ማክሰኞ ከምሽቱ ሶስት ሰዓት አልመጣም አሁን 30 ደቂቃ ጠብቀናል። ኦልሬዲ ኦኬ። ስለዚህ 30 ደቂቃ ጠብቀናል። እስኪ ስልክ ደውለን ምን ማድረግ እንዳለብን እንጠይቅና እንዴ ኦኬ አልመጣም አይደል? እሺ አልመጣም። እንግዲህ ያው ጠብቀናል አልመጣም እንዳያችሁት ነው። ስለዚህ ምን ትላላችሁ? እንጠብቀው ወዲሲ? የት አለ? አረ ዋስተብ

ኦኬ፣ አልመጣም፣ እየጠበቅን ነው ሙአዝ። ስለዚህ ዊ አር ዌይቲንግ ፎር ዩ ከሞን፣ እኛ እየጠበቅን ነው። አልመጣም፣ ጠብቀናል። ኦኬ ስለዚህ ሌሎች ሰዎችን እናስገባለን ማለት ነው። ካልመጣ ምን እናደርጋለን? እንግዲህ እና እንተ ቤት አለ እመኔ መምጣት ዝግጁ ነኝ ብለዋል። ይምጣ። ጥያቄ ካለ ጥያቄ ማቅረብ እንችላለን። ቁርን እንቅራን የተባበል ነው አይደል? ስለዚህ ይምጣ። የታለ? ሶስት ሺ አራት መቶ ሰዎች እየጠበቅን ነው። መጥተዋል። ኦኬ አስገቡታ። ከመጣ አብሽር። ከመጣ ያስገቡታል። ከመጣ ያስገቡታል። አብሽሩ እየጠበቅን ነው እንዴ። እኔ በቀጠሮዬ መሠረት እየጠበኩት ነው አደለ እንዴ? ትናንትና ቪዲዮ ሰርቼ አስተላልፍ ያለው እየጠበኩት ነው። ኦኬ፣ እየጠበኩት ነው። አሁንም እየጠበኩት ነው። ወዲ አልመጣም ጠብቁኝ እየጠበቅኩ ነው አሁንም። እንግዲህ ግማሽ ሰዓት አልፈዋል። ቃሉን ማክበር አለበት። ቃል ቃል ነው። እንግዲህ የተናገረው እኔ ቤት እመጣለሁ ነው ያለው። ቃል ቃል ነው። እየጠበቅን ነው ከምሽቱ ሶስት ሰዓት ነው የተቀጣጠን ነው። አሁን ሶስት ሰዓት ከሰላሳ አምስት ሆነዋል። ስለዚህ እየጠበኩት ነው። አንደኛ ነገር በሆስት ለምትሉ እኔ ፎሎ አላረኩትም። ፎሎ አይደለም ፎሎ አይደለም። ፎሎ አረኩት ማለት እኔ እሱን ፎሎ አረኩት ማለት የእሱን ሀሳብ ትቀበላለሁ፣ እሱን እያበረታታው ነው ማለት ነው። እኔ አልቀበለውም። ሀቅ ለመናገር እኔ እሱን አልቀበለውም። ሀሳቡ የሚሰራውን ነገር አልቀበልም፣ ትክክል አይደለም። ስለዚህ እኔ አንድ ሰው ፎሎ ካረኩት እኔ ጋር ያሉ ሰዎች የእሱን ሙዚቃ ነሺዳ ምናምን ያዩታል ማለት ነው። ስለዚህ ፎሎ እስካላረኩት ድረስ ውስት እንዴት ነው የሚልክልኝ? ገባችሁ? አላረኩትም። ለምን? እኔ ያ ነገር ስለማንደግፈው ነሺዳው ትክክል አይደለም ብዬ ስለማስብ ውስታዞችም እንደዛ ስላሉኝ በቃ ስለዚህ የምከተለውን ሰው ፎሎ ያረኩትን ሰው ያ ሰው ትክክል ብዬ ያሰብኩት ነው። በነገራችን ላይ ኦኬ እንግዲህ፣ እኔ ጠብቅ ያለው ከዚህ በላይ መጠበቅም አያስፈልገኝም። ከፈለገ ና በሉት። ሀቅ ላይ ነኝ። ትክክል ነኝ ካለ ይምጣ። እዚ ጋ አንድ ሺህ ሰባት መቶ ሰው ቁጭ ብሎ እየጠበቀው ነው እየጠበቀው ነው። ጥያቄያችን ይመልስልናል። ቁርአን አብረን እንቀራለን። መጀመሪያ ቁርአን እንቀራለን፣ ልክ እዚ ጋ ቪዲዮ ላይ እንደተናገረው

እንዴት ነው? አለን አለን አልሐምዱላ ማሻላ ማሻላ። እና ሁሱ ዛሬ አንድ ቀጠሮ ነበረኝ። ሙአዝ ሀቢብ ጋር ቪዲዮ ሰርቶ መልእክት አስተላልፎ ነበር። ሙቤ እንግዲህ ባለፈው ለስቴዲዮ ለመገንባት 12 ሚሊዮን ያስፈልገኛል ብሎ መጥቷል። በርካታ ኡስታዞች ወንድምና እህቶቻችን ይህን ነገር ሲቃወሙ እኔም ይሄ ነገር ትክክል አይደለም፣ ለምን ነሺዳው ላይ ብዙ ሽርክ እንዳለው ድሮም እኛም ሳናቅ የሱን ነሺዳ መኪናችን ውስጥ ከፍተን እየሰማን እንሄድ ነበር። በኋላ በኋላ ላይ ግልጽ እየሆነልን ሲመጣ እንደ ይሄ ነገር ሽርክ ነው ሲሉ ውሳቶቻችን ከዛኛም ይህን ነገር መስማት አቁመን ሌላ እህትና ወንድሞቻችን ጥንቃቄ እንዲያደርጉና እሱ አሁን እያለ ያለው እኔ ስቴዲዮ ምገነባው ቁርአን እንዲቀሩበት እያለ ነው እንግዲህ። አንዳንድ ቪዲዮዎችም አሉ። የተናገረውን ነገር እስኪ እውነት ቁርአን ለቁርአን ታፊዝ ነው የምፈልገው እንደ አንዳንድ እንደነሱ ዴስ ቃሪዎች፣ የተለያዩ ቃሪዎች ከዛ እንዲወጡ እንፈልጋለን። ለትውልዱ ጠቃሚ ነው እና አስፈላጊ ነው እያለ ነው እሱን ደግሞ እስኪ በቪዲዮ አለ እሱን አንዴ አሰማሃለሁ፣ ትሰማዋለህ። ይሄ ነገር እንዴት ይታያል ስቴዲዮ ከፍቶ ለቁርአን ነው ማለት ሽካሪት እንደና አደል በዛው አጋጣሚ ማለት ነው ያኔ ሁሉንም ነገር እናያለን። ይህን አንተ ለማጋለጥ ሳይሆን ሐቂቃ ለቁርአን የምትጨነቅ ከሆነ አንተስ ግርዓተ ምን ያህል ነው የሚለውን በዛ አጋጣሚ እናያለን ማለት ነው። ሻ ዘመናዊ የሆኑ ነገሮች ለምን ዘምንን ለእነዚህ ነገሮች ለምን ከፍ ያለ ነገር የሀገራችንን የእስልምና የኢትዮጵያን የእስልምና አስተምህሮት ሂደቶች ለምን አናስፋፋበትም? ለምን ቁርአን የሚቀሩ ትውልዶችን ወይም ደግሞ በጣም እጅግ ውብ ድምፅ ያላቸው ቃሪዎች አሉ። ብዙ ወንድሞች እንደነሱ ደስ መሆን የሚፈልጉ እንደሌሎች ሌሎች ቃሪዎች እንደነሃዘል በሉ እሺ እንደነ ያስር ደውሲልን ሌሎች እንደነ ማሂር አልማሂቂ እና እንደነ ሼክ አብዱልራሽድ አሊ ሱፊ መሆን የሚፈልጉ ትውልዶች አሉ፣ ጄኔሬሽኖች አሉ፣ ታዳጊዎች አሉ። ለነዛ ሰዎች ይህን ገንብተን እናስቀምጥላቸው እና እጅግ ዘመናዊ በሆነ የቁርአን መግጃንተን ራሱን የቻለ ለራሱ ቁርአን ብቻ የሆነ ምንም እንትን የማይለበት ራሱን በቻለ ስቱዲዮ ገንብተን ልጆችን እናውጣ። ከመጡበት መድረሳ ጋር ከመሻይኮች ጋር ተገናኝተን እናውራ። ይህ ስቱዲዮ በቀላሉ አይደለም። እንዲህ ዝም ብሎ በአፈታሪክን ገንባው ተብሎ ተሻረግ የተሰለሰበበትሱ አይደለም። አይምርም። ትልቁ ወንጀል እኮ ሽርክ ነው። በከይፍ እንዴት እንደዚህ አይነት እቅድ ይዘን የሽርክ ስንኞችን የሰው ጭንቅላት እየበረዝን እንዴት እናስተላልፋል? ነቢዩ ሰለላሁ ዐለይሂ ወሰለም ከፍ ከፍ በማድረጋችን በመድሖቻችን አላህ ስብሐነ ወተዓላ ከፍ ያደረጋቸው ወረፈዕና ለከ ዚክረክ አላላቸውም? እንደ አላህ በእርግጥ መወሳትህን ከፍ ያደረግንልህ አላቸው። የእኛ ነቢ ዓለይሂ ሰላቱ ወሰላም ስለሳቸው የመድሩ ሰሓባዎችን ማሻረክ አላህ ስብሐነ ወተዓላ በሱ ላይ ሰዎችን አይምርም። ትልቁ ወንጀል እኮ ሽርክ እንግዲህ ትልቁ ወንጅ እዚህ ጋር ትልቁ ወንጀል ሽርክ ነው እያለ ግን፣ ነሺዶቹ ላይ አብዛኛው ነሺዶቹ ላይ በትልቁ በጣም ሽርክ ነው አብዛኛው የሚለው ነሺዳ ላይ በርካታ ወሰቶቻችን ይሄ ሽርክ እንደሆነና አላህን እያሻረከ እንደሆነ እንዲቶብት በጣም እየመከሩት ነው። ስለዚህ ይሄ ነገር ትክክል እንዳልሆነ ልናስረዳው ፈልገን ነበር፣ ግን አልመጣም። እዚጋ ላሳየ አንድ ሌላ ቪዲዮ አለ ው ተመልከቱ ምን ይላል። አልሐምዱሊላህ ሽኩር ገለታ ከላይም ከታች ከየት እንዴታ የጠራው ጌታ ይህ አላ ስብን ታላ ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አም አሚንቱ መፊት ሰማ እያለ ቁርአን ላይ እና ሌሎችም ቦታ ላይ አላ ስብን ታላ ከሰማያት በላይ ነኝ ከፍ ብያለው እያለ ይህ የአህባሾችን ፊክራ በነሺዳ እያደረጉ በመንዙማ ስም እያደረጉ፣ ያው አስለ ነሺዳ አይደለም፣ ይሄ ዘፈን ነው። ነሺዳ ማለት ግጥም ነው እንጂ እንደዚህ በዚ ሙዚቃ ማሳያት አጅቦ ሽርካ፣ ሽርክ ይሄ አይደለም። ነገር ግን እነዚህ ሰዎች ዛሬ ላይ አስራ ሁለት ሚሊዮን ብር፣ ሀያ ሚሊዮን ምን፣ ስንት ሚሊዮን ብር ነው እንፈልጋለን ስቱዲዮ ለማስገንባት ፋጤ ነው ፋጤ ይሆን ይኸው እንግዲህ። በርካታ ውስታዞች ይህ መልእክት አስተላልፎታል። በጣም ብዙ ዳዎች፣ ውስታዞች እና እንዲህ ይሄ ነገር ሽርክ ነው ብለን ስን ስንናገር በጣም ብዙ ሰዎች እሱ የሚደግፉ አካሎች አሉ። እና ይሄ ነገር አንተ ራሳው እስኪ እንዴት ታየዋል? ምን ትላለህ በዚህ ላይ? ያው ያለህን ሀሳብ ና አስተያየት ለማህበረሰቡ ብታስተላለፍ ደስ ይለኛል። ዛሬ ቀጥሬ ያው አልመጣም ቁርአን እንድንቀራ ብሎኛል። እዚህ ጋር ደግሞ አራት ሺ ሰባት መቶ ስምንት መቶ ሰዎች አሉ። ለእነዚህ እህትና ወንድሞች ማወቅ ያለባቸውን ነገር ማሳወቅ አለብን እንዳንድ ሀላፍትነት ስላለብን ብዬ ነው ኔ እንግዲህ እንደሚታወቀው እስከ ዛሬ ስናስተምር የነበረው ዲኑ ወቃለ ላሁ ወቃለ ረሱሉ ወቃለ ሶሓባ ሁም ዑሉ ልዕርፋን ዲን ብሎ ማለት አላህ እንዲህ አለ፣ መልእክተኛ እንዲህ አሉ፣ ሶሓቦች እንዲህ አሉ ብሎ በስነ ስርዓት ስላማዊ ትምህርቶችን ማስተማር ነው። የዲን ትልቁ መሰረትና ዋናው ነገር አላ ስብሐነ ወተዓላ በብቸኝነት መጣራት ነው። ልክ እንዲሆርሱ ስለራሱ የተናገረውን በቁርአን ላይ ነቢዩ ሰለላሁ ዓለይሂ ወሰለም ሐዲስ ላይ የተናገሩትን ስሞች እና ባህሪያቶችን እንደመጡ ማጽደቅ ነው። የአላህ ሱብሓነሁ ወተዓላን ባህሪያቶች በመካድ ወይንም የማይገባቸውን ትርጓሜ በመስጠት እንዲህ አይነት መርዛማ ትምህርቶችን እስላማዊ ነሽዳ፣ እስላማዊ መንዙማ በሚል በትውልድ ውስጥ ማሰራጨት፣ ይሄ ትልቅ ክህደት ነው። ትውልዱ ከዚህ ሊጠነቀቅ ይገባል። ይህ ዝም ብሎ ሊታለፍ ነገር አይደለም። ምናልባት ሰው የሚያዩ ዜማዎችን ነው በነዚያ ሲጨፍር ታያለህ። ይህ አይደለም ትልቁ ስህተት በዚያ ቦታ ላይ ይሄ ስህተት ነውሳለ። ከዚህ በላይ ግን ምንድን ነው አላህ ስብሃነ ወተዓላን ለእርሱ ብቻ አምልኮ መፈፀም ሲገባ ከእርሱ ውጭ ነቢዩ ሰለላሁ አለይሂ ወሰለምን ከልክ በላይ ከፍከፍ በማድረግ እርሳቸው ያስጠነቀቁትን ነገር እዚያ ላይ እንትን ማለት ነው

አላህ ብቻ በሚነጠልባቸው የአምልኮ ተግባራቶች እና ስርዓቶች ላይ ሌላ አካል ከአላህ ጋር ማስተካከል ይሄ ነው ሽርክ ብሎ ማለት። እስቲጋሳ ለአላህ ብቻ እንደሚገባ ካወቀ አላህ ስብሓነ ወተዓላ ብቻ ከሆነ እርዳኝ ማለት ማለት እንዳለብህ ካወክ ይሄን ነገር ከሌላ አካል ተጠየክ ማለት በአላህ ላይ አጋራህ ማለት አላ ስ እነዚህን ኢስላማዊ ነሺዳ በሚል ስም ኢስላማዊ መንዙባ በሚል ስም በትውልዱ ላይ ተበትነዋል። ይብቃ ይሄ ነገር ይሄ ነገር ይብቃ። ገብታቸው አለ አይደል? ያ ነው ቁርአንን እንቀራ ነው ምናምን ምናምን አይነት ነገር ረሰ ብቻ ያለን ሀዛ ነው እኔ ማለት የምፈልገው።